ምድር ላይ ቆየሽ። እንደ ቬትናም ነው፣ ከቤቱ ነው የሚመጣው። ይህ ሲሸጥ 25 ሺህ ነው የሚሸጡት። ጠርቼ አልሰማሁሽም። አቤት የተወደዳችሁ ኢትዮጵያ ልጆች እንደምን አላችሁ? እንደምን አስቆያችሁ? ይህ ታያችኋል ቫዝሊን እና ኮልጌት

ወደዚህ ሞቅ ደመቅ ሸብረቅ ወደ አለቤት እንኳን ደህና መጣችሁ። ሀሳብ አስተያየታችሁ ኮመንት ላይ ጻፍልን። ቪዲዮ ላይክ በማድረግ ጀምሩ። ቪዲዮን ደሞ ሌላ ሰማይ ተልበከላችሁ ሼር አድርጉ። ሀጅ ነው። ብዙ ሰው እንደማልመስል ነው የሚነግረኝ። አበሻ መሆኔ ነግራቸው። ሀጅ ነው፣ ግንባር ነው አይኖችሽ ግንባር የሆነ በጣም ቆንጆ ናቸው። ኢትዮጵያ አብዛኛው ሰዎች ይጠይቁን፣ አይኖች የማሳያቸው ወይኔ ደስ አሰይ አቤት። ግንባር አይደል? አዎ ከሩቁ ያመን ይጠይቃል። እንዴት አወቅሽ? ይሄ ያለ ጉዳይ ነገር፣ ምንድነው የት ነው የምንታዘዝ? ሄሊ ሰሊና ጎሜዝን አልፋታለች። ምን አገባኝ ምን አገባኝ። እሱም ደስተኛ አይደለም። የራስሽ ጉዳይ። እሷም ከሱ ከተለየች ጀምሮ ጤና የላትም። እውነትሽን ነው። ፎቶ ሲነሳ እንኳን አይስቅም። አሁን ላይ ተዝረክርቋል። ምንድን ነው ተዝረክርቋል። ችግር የፈጠሩት ሄሊ ቢበር እና ካይሊ ጄነር ናቸው። ናው በተለይ እቺ ሄሊ የሚሏት እባብማ ከያዛለሽ እንዴ! እንዴት ነው በቃ፣ በሴሊና ትቀናለች። ያሳፍራል። አሁን እኛ ስለ ኬሊ ጄነር፣ ስለ ጀስቲን ቢበር፣ ስለ ሴሊና ጎሚዝ ምን አገባን? እኛ የሚያስጨንቀን የጤፍ ዋጋ፣ ዘይት ስንት ገባ፣ ሸማቾች፣ ሱኳር መጣ አልመጣም። ሻወር ቤት ነው ቁጭ ያለችው። ሻወር ቤት ቁጭ ብለሻ ሆነ

አልፈልግም ትዕግስተኛውን መሪ ነው ያለው። የለም በአለም ላይ እንደዚያ ዓይነት መሪ ነው አይቤት ማለት በአሁን ጊዜ ለኢትዮጵያ የማይገባ ፕሬዚዳንት ነው አስባለሁ። ምክንያቱም ህዝቡና እሱ

ለቤት በሪሊ እንኳኳ ነው እና፣ ይቅርብ ይህ ቬትናም ነው። ከቤቱ ነው የሚመጣው። ይህ ሲሸጥ 25 ሺ ነው የሚሸጡት። አጠርቻል ስሟ ማንኛውም ሰው መጥቶ መግዛት ይችላል። ይህን ጫማ በትዕዛዝ እናመጣላቸዋለን ከ36 ጀምሮ እስከ 44 ቁጥር አለ። እንደቀላል 25 ሺ ብር ነው። ማንኛውም ሰው ማንኛውም ሰውማ መግዛት አይችልም እንዴ ምን ነው እናቱ ዲቪ ሲፈታ ምን ማለት ነው? ዲ ዲሞክራሲያዊ ይመስለኛል፣ ነገር ግን ቪ ማለት በራሴ የተወሰነው ነገር

አቤት የተወደዳችሁ የኢትዮጵያ ልጆች እንደምን አላችሁ? እንደምንስቆያችሁ ይህ ይታያቸዋል። ቫዝሊንና ኮልጌት ፊቴን ተመልከቱ። ጥቁር ሴቶች ወይም ወንዶች ካላችሁ ትንሽ ትንሽ ወስታችሁ ጣብት አረጉና ሚክስ አርጉና ፊታችሁ ላይ ተቀቡ። እያጥባቸዋል ያጥበናል። ኧረ ምን እየሆናችሁ ፊታችሁ ላይ የሚጠቁር ምን ለማድረግ ምድር ላይ ቆየሽ እንዴ? ኤው ልንገርህ አንተ ያማን ካንተ ባላቅም የሴት ልጅ እድሜ አይጠየቅም። ለምን አይጠየቅም? ለምን ካንቺ ባላቅም ምንም ይሁን ምን ሰው አይናቅም።

አባቴ ፍቅር ይጠላል። በኮካና በፋንታ ኮካ ይመጡታል። ዛሬነሽ አንድ ነ የእንትን ታስታውሳላችሁ? የኮካ ማስታወቂያ ጋዜጣ ላይ መጽሔ ላይ ነው ኮካ ይዛ ተኝታ ምናን ነገር ከዛ ምን ነበር ጠፍቶብኛል እንጂ ኮካ ምን እላለሁ። ይሄንን ስጫ ድረስ ያኛውን ደግማለሁ ብላንም የለ ይሄኛው የሚሸጥ ነው። በቃ ሙሉ ነው። አንተ ሰፈሩ በጣም የለማ ነው ማለት። አማራጭ እንዲህ ማድረግ፣ አንድ ቀጭን፣ አንድ ወፍራም፣ አንድ ቦርጫም፣ አንድ መላጣ፣ አንድ የባለፈው ደግሞ ምንድን ነበረ? ስድስት ሰባት ስምንት ቦይፍሬንዶች አለ። ከስምንቱ የአንዱን ስም ነገሬ። እሺ፣ ዛሬ ቪዲዮችን የሚመስል ነበር። ትንሽ እንደ ትንተተፍታችሁ ተስፋ አረጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰበስቴቶች ኮመንት ላይ ጻፉን። ቪዲዮ ላይክ ያላደረጋችሁ ላይክ አርጉ። ከተ ቪዲዮች ደረሰ።